እንዴት ናችሁ? አላችሁ ወይ? በጣም ይመስገን በሰላም ገብተናል ዱባይ። ኧረ በሰላም ገብተናል። እንዴት ናችሁ? ደህና ናችሁ ወይ? ትናንትና ላይፍ ላይ የነበራችሁ አንድ አይ ቲንክ ሁለት ሺህ ምናምን ሰው ነበርና ብዙዎቻችሁ፣ አይሚ ፕሌን ላይ እና ስትጨነቅ አሳየን ብሎኝ እኔ እኔ እራሴን የጨነቅኩት እግዚአብሔርን እኔ አይሚ ምናምን ብዬ እራሴ ነኝ። ጉድ ሆንኩ። ኧረ እግዚአብሔርን የሆነ ሰዓት ልቤ ሞትኩኝ፣ በሉት በቃ ሞቼ ተመለስኩኝ። ግን ይሄም ደግሞ ይበልጥ ነበር። አንተ በእኔ ልስ ቅርብሻለሁ እኮ ባንቺ ወይ መኪና እንደምታዩት ነው እዚህ ሀገር ግን ወይኔ ቡራው ብቻ ባየሚም ስቅ ያለው ተኝቼ ተጫውታብኛለች። ቪዲዮችን አሳያቸዋለሁ እኔ እናንተ ትፈርዱኛለእኔ ማለት ነው። ሰው መተኛት አይችልም። አንዴ እንኳን አልተኛውም እሱ ግለት እና ከዛ ብንጫ ይዛኝ ምናምን ስማኝ አልተኛውት። እኔ ለሁለት ነገሮች ነው አንደኛ ፈርቼ ነበረ ምንድን ነው የሚያስፈረስ አንደኛ ፈርቼ ነበር ሁለተኛ ነገር ደግሞ ያው የሴቶች ነገር ላይ ነበርኩና ይኔ ግን ሴቶች ግን የሴቶች ነገር ላይ ስትሆን እንደዚህ በቃ በቃ ምን እኔ አላወራሁም አላወራሁም ትንሽ ነገር ነው ትፈልገው እ ልጅ አይደለም የሆነ ነገር ያልኩ ያማረርኩ መስለህ ነው አማስለህ ልል ነበር ላውራ ላራ ማውራት አለ ግን ማለት ነው። እዚህ ሀገር የሚታየኝ ነጭ ብቻ ነው። አይሰሙኝም አይደል ነጭ ብል ነጭ በል ዋይት ጠርጬ ነው ማለት ማለትች። አረ አንተ ግን የምር በጣም ነው ደስ የሚለው እግረኛ የለም እዚህ ሀገር። እኔ እኮ ናፈቀኝ እግረኛ ማየት እኛ ለ ሚባሉ ወንበር ጋ ነን አይደል በኋላ ወደ መጨረሻ ዋና እንዲህ ብላችሁ ነው ትሄድት። እዚህ ብቻ ሳይሆን ሲነሳ ማለት ነው ሲነሳ፣ አላ አብራሪው ጎበዝ ነው በእውነት እኔ ባለፈው ሚዲም ምናምን አይቼዋለሁ፣ ግን ይህኛው አብራሪ ስናርፉላ በቃ አንዴ መሬቱን ሲነካው ነው ኮሽታ ያለው። ወፌ ጎበዝ ነበር፣ ተመችቶናል። ግን ሲወርድ እኮ ታዲያ ሲነካው አንድ እኮ ነው ጓያሉ እኮ እሱ ጋፈራውኒጣሩ ማለት ነው። መሬት ሲነካ እንግዲህ በሰላም አይደል ደርሼ የደረስኩን የመሰለኝ ማለት ሲሄድ ሲሄድ መሬቱ እየታየኝ ስለነበር በቃ የተቀመጠ ነበር የመሰለኝ ስል በጎሞ እየሄደ ነበር የመሰለኝ ከዛ እረፍት ሲል ማለት ነው። ሰላም ውድ ቤተሰቦቻችን፣ እንዴት ናችሁ? ደህና ናችሁ ወይ? ከረጅም ጊዜ በኋላ ተገናኝተናል ማለት ነው። ዛሬ ጨረቆቻችን ናፍቆኝ ነበረ። በጣም ናፍቆኝን ፍቅ ብሎኝ ነበረ ማለት እኔ ቪዲዮ መስራት ስለማልችል ነው። ስለነሱ ማለት ነው እኔና ታይምዬ ፋርታ ነበረ። የእኔ እናት በጣም ነው ያሳዘነችኝ፣ ፊሌን ውስጥ ማለት ነው። ለነገሩ ያስፈራል እኔ ማለት ነው የመጀመሪያ ጊዜ እኔ ለነገሩ ስንቴ የተሳፈርኩ መሰሪያችሁ፣ ሶስቴ ነው መሰረኝ። ሶስቴ ቤሩት የመጀመሪያ ጊዜ ቤሩት ሲሄድ ማለት ነው በጣም ፈርቼ ነበረ። ሽንት ቤቱን ለመሄድ አልቻልኩ ምናምን የእውነቴን ነው። ዛሬ ግን ለምጃለሁ። የእኔ እናት እሷ ደግሞ አሳዘነችኝ፣ አንጀቴን ነው የበላችኝ ማለት ነው። ሀይምዬ የእኔ ውድ እውነት እና በሰላም ነው የመጡልኝ። ደግሞ አምሮባቸዋል ሁለቱም፣ እላችኋለሁ ምን እናርኪ። እዛ ሀገር ብንሆነው ኤደን ደን እናገኘው ነበረ፣ ግን እኔ ያለሁት ሌላ ሀገር ነው። እላችኋለሁ እድል ያላችሁ እዛ ሀገር ዱባይ ያላችሁ ደግሞ ሀይሚነ ቡሩክን ምታግ ማግኘት የምትፈልጉ የእውነት ግን ረመዳን ነው። አይ ላይመቻችሁ ይጅላሉ እንጂ ሄዳችሁ ብታ ደስ ይለኛል። ለእናንተም ጥሩ ነው ማለት ነው። ይሄን እድል ተጠቅማችሁ ብትሄዱ በጣም ደስተኛ ነኝ። ከቻላችሁ ኢጃዛ ቤት ምናምን ለነገሩ አሁን ረመዳን ስለሆነ ኢጃዛ ቤት የሚወጣ ብዙም ሰው የለም። ግን ከቻላችሁ ከቻላችሁ አንድ ቀን እዳችሁ ብሩክና ሃይምን ሀይምን ይውት ይላችኋለሁ። እና በጣም ደስ ብሎኛ እናንተ እንዴት አያችሁ ቪዲዮቸውን? በጣም ፈርታ ነበረ። ዱባይ ከኢትዮጵያ ዱባይ ሶስት ሰዓት መሰለኝ የሚፈጅ ሶስት ሰዓት መሰለኝ። የክስቴ ልጆች እዛ ሰርቶ ነበረ ማለት ብዙ ጓደኞች አሉኝ። አሁንም ግን አልጠየኳችሁም እንጂ እርግጠኛ ነ ሶስት ሰዓት መሰለኝ የሚፈጀው። አይሚ በጣም በጣም ፈርታ ነበረ። ፊቷ ላይ የፍራቻ ፊት ይታይ ነበረ። ግን ያም ሆነ ያ በሰላም ገብተውልናል። በጣም አሳዘነ። ብሩክን ፈርተዋል፣ ነገር ፈርቻለሁ ብለዋል። እሱም ፈርተዋል፣ ያስታውቃል። የሱ መጀመሪያ አይደለም ይሄ ሁለተኛ ጊዜ ስለሆነ እንደሷ አይሆንም ለማለት ፈልጌ ነው። ፕሌን ያስፈራል በእርግጥ ማለት ነው። ግን ደግሞ የእኛ ፕሌን ከዓለም አንደኛ ነው። አስፈራም ስላችሁ ለእንትን ሳይሆን እንደሌላ ሌላ ሀገር አይደለም ተብሎ ዓለም እያመሰከረለት ነው። ሲሄድ ውሃ ራሱ በብርጭቆ እኮ አጠገባችን አድርገን እኮ አይደፋም። አንድ ሲነሳ ትንሽ ሲነሳ ትንሽ እና ዳመና ቦታ ሲሆን ትንሽ ድምፅ ይሰጣል እንጂ ይሄ ናል ድምፅ አይሰጥም። እና ሲወርድም ትንሽ ግግ ይላል እንጂ ይሄ ናል አያስፈራም ለማለት ፈልጌ ነው። ግን አዲስ ስንሆን በጣም ያስፈራል፣ አዲስ ስንሆን በጣም ያስፈራል። አይምዬ በጣም ፈርታ ነበረ፣ ሲታወራ ነበረ፣ ሲተኙ ነበረ። እና እንደዚህ ነው ይላችኋለሁ። ለዚህ ቤት አዲስ ከሆናችሁ እባካችሁ ላይክ አድርጉልኝ። እውነቴ ነው፣ ምን ሆናችሁ ሰብስክራብ እያደረጋችሁ አይደለም እኔ ቪዲዮም ስለማልሰራ መሰለኝና፣ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አበረታቱኝ። ወዳችኋለሁ። ከሌላ ቪዲዮ እስከምንገናኝ መልካም ቆይታ ውድ ቤተሰቦቼ።